ሰላም ሰላም አርሰናሎች፣ የመድፈኞቹ ደጋፊዎች እንደምናላችሁ። ዛሬ ለመድፈኞቹ ደጋፊዎች የሚሆን ጥሩ ጉዳይ ይዘናል። ስለ ማርቲን ኦደጋርድ እናወራለን። የማርቲን ኦደጋርድ ብቃት ዘንድሮ እንደወረደ ለመግለጽ ምስክር አያስፈልግም። የዚህ ተጫዋች ቁጥሮች እጅግ አስደንጋጭ የሆኑ እየታዩ ነው። በተለይ በፓሪስ ሳን ዣርማው ጨዋታ ኦደጋርድ መጥፎ ጊዜን ሲያሳልፍ እንደነበረ ተመልክተናል። ለመሆኑ ማርቲን ኦደጋርድ በዚህ ውድድር ዓመት የገጠመው ምንድን ነው? ለብቃት መውረዱ ምክንያት የሚሆኑት ጉዳዮችና አስገራሚ የሚባሉት መጥፎ ቁጥሮቹን ለማየት እንሞክራለን። እንደተለመደው መረጃችን ለብዙ መድፈኞች እንዲዳረስ ላይክ በማድረግ ጀምሩ። ሀሳባችሁን ደግሞ ኮሜንት ላይ አድርሱኝ። የአርሰናል አምበል ባለፈው በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከፓሪስ ሳን ዠርማ ጋር ያሳየው ብቃቱ እጅግ ደካማ የሚባል ነው። በዚህ የውድድር ዓመት በሙሉ አቋሙ ላይ ሆኖ ቡድኑን ከዚህ ቀደም በነበረው ጥንካሬ ሲያገለግል እንደነበረበት ብቃቱ ሊያገለግል አልቻለም። ቁጥሮችም ቢሆኑ ኖርዌያዊው ተጫዋች በጣም መጥፎ ጊዜ ላይ እንደሆነ ሳይሸሽጉ ይመሰክሩበታል። በብዛት እንደሚባለው አምበሎች የቡድን ልብ ምቶች ናቸው ይባላል። ይህ አባባል ለማርቲን ኦደጋር ሪካርድ በደንብ የሚገልጹ አባባል ነው። በተለይ ባለፈው በፓሪስ ሰንዣርማ ጨዋታ የቡድኑ ልብ ምት የሆነው ማርቲን ኦደጋርድ መጥፎ የሆነ ምሽት በማሳለፉ አርሰናልም መጥፎ የሆነውን ምሽት ለማሳለፍ ተገዶ ነበረ። ከሪያል ማድሪድ ጋር በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ቡድኑ ያሳየው ጠንካራ የሚባለው ብቃት ጋር በዚያ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ሊነጻጸር የማይችል ደካማ ብቃትን ከፓሪስ ሰንዣርማ አሳይተዋል። የአርሰናል የአመቱ በጣም ትልቁና አስፈላጊ የሚባለው ጨዋታ ላይ ነው አምበሉ ተዳክሞ የታየው። በዚህ መርሃ ግብር ኦደጋርድ አንድም የጎል ሙከራ ሳያደርግ አንድ የግብ እድል ብቻ ፈጥሮ ነው የወጣው። የአርሰናል የፈጠራ ዲፓርትመንት መሪ ተደርጎ የሚቆጠረው ኦደጋርድ ከፓሪስ ሳንዣርማ አራት ኳሶችን ብቻ ነው ፎርዋርድ ፓስ ወይንም ወደፊት አድርጎ ያቀበለው። ሁለቱ የመሃል ሜዳ አጣማሪዎቹ ሚኬል ሜሪኖ እና ዴክለን ራይስ በጋራ ፎርዋርድ ፓስ ወይንም ወደፊት የተሻገረ ኳስ ያቀበሉት 20 ነው። ይህ ማለት በአማካይ 10 10 ተደርጎ ይቆጠርላቸዋል። የኦደጋርድ ግን አራት ብቻ ሆኖ ተመዝግቧል። 20 በመቶ የተሳካ ድሪብልን አድርጓል። 25 በመቶ ብቻ የተሳኩ የኳስ ሽሚያዎችን ወይም ክሮሶችን አድርጓል። የዱዌል ወይንም የጋራ የሽሚያ ኳስ የማሸነፍ ቁጥሩ በዚያ ጨዋታ 37.5 በመቶ ብቻ ነው። በዚህ በፓሪሱ ጨዋታ የኦደጋርድ መጥፎ ብቃቱ ተጋልጦ ወጣ እንጂ አመቱን ሙሉ የቀድሞ ብቃቱ ላይ እንዳልነበረ የመድፈኞቹ ደጋፊዎች የምትመለከቱት ሀቅ ነው። ተጫዋቹ ከሚያዚያ 2024 እስከ የካቲት 2025 ለ300 ቀናቶች ያህል ከክፍት ጨዋታ ጎል ማግባት አቅቶት ቆይቶ ዘልቋል። ከዚያ በኋላ በዚህ አመት የካቲት ላይ ነበረ ከኦፕን ፕሌይ ወይም ከክፍት ጨዋታ ሁለት ጎሎችን በሶስት ጨዋታዎች ማስመዝገብ የቻለው ከዳይናሞ ዛግሬብ እና ከማንቸስተር ሲቲ በነበሩ ጨዋታዎች ያንን የጎል ድርቁን ከቆረጠ በኋላ ያስመዘገበው የሊግ አሲስት ሁለት ከቆሙ ኳሶች የተገኙ አጋጣሚዎች ሲሆኑ፣ አንደኛው ደግሞ ከጨዋታ ያደረገው አሲስት ከኢፕስዊች ታውን በነበረ መርሃ ግብር ሊያንድሮ ትሮሳርድ ላስቆጠራት ጎል በአክሲደንት ወይንም በድንገተኛ አጋጣሚ ኳሷን ነክቶ ያቀበለበት ነበረ። ኦደጋርድ ማለት 2022/2023 የውድድር ዓመት ከሁለት ዓመት በፊት አስራ አምስት የፕሪምየር ሊግ ጎል ማስቆጠር የቻለ አማካይ ነው። ባለፈው የውድድር ዓመት አስር የፕሪምየር ሊግ አሲስቶችን አስመዝግቧል። ባለፈው ዓመት በአሲስት የሚበለጠው በሁለት ተጫዋቾች ብቻ ነበረ። ዘንድሮ ግን አምስት ጎልና ስምንት ለጎል የሚሆኑ ኳሶችን ብቻ ነው ኦደጋርድ በፕሪምየር ሊግና በቻምፒየንስ ሊግ ጨዋታዎች ያስመዘገበው። በእነዚህ ሁለት ትልልቅ ውድድሮች አጠቃላይ ያደረገው የጎል ተሳትፎ አስራ ሶስት ብቻ ሆኖ ተመዝግቧል። ይህ ተጫዋች ከዚህ በፊት የነበረው ዳታ ስንመለከት ለምሳሌ 222223 በየ90 ደቂቃ 0.63 የጎል ተሳትፎ፣ ይህም ማለት በድምሩ በየ3 ጨዋታ ሁለት ጎሎች ላይ በቀጥታ ይሳተፋል እንደማለት ነበረ። የ223224 የውድድር ዓመት ደግሞ በየ90 ደቂቃው ኦደጋርድ 0.52 የጎልና የአሲስት ተሳትፎ ያደርጋል። ይህ ማለት በየሁለት ጨዋታው አንድ ጎል ላይ በቀጥታ ይሳተፍ ነበር ማለት ነው። ዘንድሮ በ2425 የውድድር ዓመት በ90 ደቂቃ ያለው የጎል ተሳትፎ ወደ 0 ነጥብ 35 ወርዷል። በሶስት ጨዋታ አንድ ጎል ላይ እንደ መሳተፍ ማለት ነው። በእርግጥ የኦደጋርድ አጫወት ተጽዕኖውን ለመለካት የጎልና የአሲስት ቁጥሮቹ ብቻ ይገልጹታል ማለት አይደለም። የ26 ዓመቱ ተጫዋች የተሳትፎ መጠኑ እጅግ የጎላ ነው። ኦደጋርድ አሁንም በሊጉ ከመሐመድ ሳላህ ቀጥሎ በየዘጠና ደቂቃ ፓስ ሊዲንግ ቱ ሾት ወይንም ለሙከራ የሚሆን ኳስ በማቀበል ከሊቨርፑሉ ተጫዋች ጋር ተስተካክሎ ተቀምጧል። አሁንም ቢሆን የአርሰናል ፕሬሲንግ ዋነኛ አስጀማሪ የሚባለው ተጫዋች ኦደጋርድ እንደሆነ ግልጽ ነው ነው በየዘጠና ደቂቃ ፓስ ሊዲንግ ቱ ሾት በሚለው መመዘኛ ማርቲን ኦደጋርድና መሐመድ ሳላህ ሶስት ነጥብ አራት በማስመዝገብ በፕሪምየር ሊጉ አንደኛ ላይ ተቀምጠዋል። ኮል ፓልመር እና ብሩኖ ፈርናንዴሽ በሶስት ነጥብ አንድ ሁለተኛ፣ እንዲሁ ዶሚኒክ ሶቦዝ ላይ ደግሞ በሶስት ሶስተኛ ላይ ይገኛል። ከዚህ ባለፈ ግን የቡድኑ ዋነኛ የሜዳ ላይ ታክቲክ መሪውም ተጫዋች ኦደጋርድ እንደሆነ ይታመናል። ባለፈው ኤሚሬትስ ላይ በነበረው የፓሪስ ሰንዣርማ ጨዋታ አርቴታ በፓሪሳውያኑ የመጀመሪያው 25ና 30 ደቂቃዎች ላይ የተወሰደባቸውን ብልጫ ለመቀልበስ ወደ 4231 አሰላለፍ ቡድኑን ለመቀየር እና ታክቲኩን ሜዳ ላይ ለማስረዳት ኦደጋርድን ነበር የተጠቀመው። ለኦደጋርድ አሰላለፉን ካስረዳው በኋላ ኦደጋርድ ደግሞ ሜዳ ላይ ላሉት ጓደኞች አስረድቷቸው ወደ ጨዋታው እንዲመለሱ አግዟቸዋል። እነዚህ የኦደጋርድ ኳሊቲዎች አሁንም የሚያስፈልጉ ቢሆንም ነገር ግን የበለጠ ደግሞ በእንደነዚህ ያሉ ትልልቅ ጨዋታዎች ላይ ጨዋታውን ለማሸነፍ የሚሆን ቅጽበቶችን፣ ልዩነትን እንዲፈጠር ይፈለጋል። በእርግጥ የቡድኑ ልዩነት ፈጣሪ ተጫዋች እርሱ ብቻ ሳይሆን እንደነሳካና ራይስ ያሉትም ተጫዋቾች አብረውት ኃላፊነቱን ይጋሩታል። ኦደጋርድ በዚህ የውድድር ዓመት በአንዳንድ መመዘኛዎች የምንጊዜም ዝቅተኛ የሚባሉ ቁጥሮችን እያስመዘገበ ነው። ለምሳሌ በድሪ በድሪብሊንግ ወይንም በኳስ ማንከባለልና በኳስ ማሸነፍ ወይንም በዱዌል ዊኒንግ ቦል እጅግ ዝቅ ብሎ ተቀምጧል። ይህ ደግሞ ለአርቴታ አጨዋወት እጅግ ወሳኝ የሚባለው ባህሪ ነው፣ ከተጋጣሚ ላይ ኳስን በቶሎ ማሸነፍና ድሪብል አድርጎ ወደ ተቃራኒ የሜዳ ክልል ኳስን አሻግሮ ጎል ማስቆጠር። የኦደጋርድ ስኬታማ የድሪብሊንግ ቁጥር 2020/21 ላይ የተመዘገበ ነው። 76.5 በመቶ የተሳካ ድሪብሊንግን አድርጓል። 2022-2023 ላይ ወደ 63 በመቶ ወርዷል። 2023-2024 49.3 በመቶ ነበረ። በዚህ የውድድር ዓመት ግን 47 በመቶ ብቻ የተሳካ ድሪብሊንግን እያደረገ ነው። ሌላኛው በጣም ዝቅተኛው ቁጥሩ ዱዌል ሰክሰስ ወይንም በጋራ ሽሚያ ኳስን የማሸንፍ ንጻሬው ነው። 2221 ላይ 46 በመቶ የነበረው ቁጥር ዘንድሮ ከ40 በመቶ በታች ሆኖ ተመዝግቧል። እነዚህ ቁጥሮች የተጫዋቹን የመጨረሻ ውጤት የሆኑት ጎልና አሲስቶች ላይ ከፍተኛ ተጽዕኖ ፈጥረውበታል። ከሁለት የውድድር ዓመት በፊት ኦደጋርድ 15 ጎል ሊጉ ላይ ሲያስቆጥር ከፍተኛ የሚባል የድሪብል ሬሾ እና ዱዌል የማሸንፍ ያለፍ ንጻሬም ነበረው። ዘንድሮ ግን እነዚህ ቁጥሮች በመቀነሳቸው በጎልና በአሲስት ቁጥሮቹ ላይ ልዩነት እንዲፈጠር አስገድዷል። ለኦደጋርድ አቋም መውረድ በጣም ብዙ ምክንያቶች ይጠቀሳሉ። አንደኛው ግን በውድድር ዓመቱ መጀመሪያ በቁርጭምጭሚት ጉዳት ምክንያት ለስድስት ሳምንታት ከሜዳ መራቁ ነው። ይህ ጉዳቱ ተጫዋቹ ከብቃቱ ወርዶ ወደ ሜዳ እንዲመለስ አስገድዶታል። ከጉዳቱ ባለፈ ደግሞ ተጫዋቹ ሕመምም እጅግ ፈትኖታል። ጥር ወር ሰሞን ላይ በሕመም ምክንያት ጨዋታዎች ጭምር ሲዘሉት ነበረ። ለምሳሌ ከውልቭስ በነበረ መርሃ ግብር በሕመም ምክንያት እንዳልተጫወተ ሚኬል አርቴ ሁኔታ ገልጾ ነበረ። ከህመሙ ለመዳን ደግሞ የፈጀበት የተራዘመ ጊዜ ተጫዋቹ ወደ ሪትሙ እንዳይገባ በተደጋጋሚ ምክንያት ሆነው አሰናክለውታል። የተጫዋቹ የብቃት መውረድ ለትችቶች ቢዳርጉትም አሁንም ቢሆን ግን ለአርሰናል ይህ ተጫዋች እጅግ አስፈላጊ የሚባል ተጫዋች እንደሆነ በድፍረት መናገር ይቻላል። የእርሱን አስፈላጊነት ለመግለጽ ማርቲን ኦደጋርድ ባልተሰለፈባቸው ጨዋታዎች አርሰናል በምልክ ፈጠራ አንሶት እንደነበረ መታዘብ በቂ ይሆናል። ጉዳቱና ህመሙ የፈጠሩበት የሪትም መበላሸት ለብቃት መውረዱ ምክንያት ቢሆንም አብረው የሚጫወቱት አጣማሪ ተጫዋቾቹ ግን እየተፈ ያልተፈራረቁ መቀያየራቸው ሌላኛው ለብቃት መውረዱ እንደ ምክንያት ተደርጎ ይጠቀሳል። ካይሃቨርስና ሃቨርስና ጋብርኤል ዤሱስ አብረውት እየተጫወቱ አይደለም። ከዚያ ባለፈ ሳካ በጉዳት ምክንያት ለረዥም ጊዜ ከጎኑ ርቋል። ቤን ዋይትም ቢሆን አብሮት መሰለፍ አልቻለም። ሚካኤል አርቴታ የፈጠረው ኦሪጂናል ተብሎ የሚጠቀሰው የቀኝ መስመር የቤን ዋይት፣ የቡካዮ ሳካ እና የማርቲን ኦደጋርድ አስፈሪው ጥምረት አርሰናል በፕሪምየር ሊጉ ለማየት 161 ቀናቶችን ለመጠበቅ ግድ ብሎት ነበረ። ከ161 ቀናቶች በኋላ እነዚህ ሶስት ተጫዋቾች በጋራ በተጣመሩበት የኢፕስዊች ታውኑ መርሃ ግብር አራት ለባዶ በሆነ ውጤት በማሸነፍ እንዴት አስፈላጊ የሆነ ጥምረት እንደሆነ አስመልክቷል። ማርቲን ኦደጋርድም በዚያ ጨዋታ የተላመዳቸውና የተዋሃዳቸው ተጫዋቾች ከጎኑ ሲሰለፉለት እንዴት ጥሩ መጫወት እንደሚችል አስመልክቶን ነበረ። ሁሉም ሰው ኦደጋርድ እንዴት ያለ ጠንካራ አቅም እንዳለው ይረዳል። አርሰናልም ቢሆን የተጫዋቹን የቀድሞ አይነት ጠንካራ ግልጋሎቱን መልሶ ለማግኘት በጥበቃ ላይ ከርሟል። በቀጣዩ ሳምንት ለፓሪስ ሳን ዣርማ ፍልሚያ ማርቲን ኦደጋርድ አስተያየቱን ሲሰጥ ር ጎን ቱ ጎ ዘር ዊዝ ፉል ጋስ ሁላችንም ሙሉ ጋዝ አስቀድተን ነው ወደዚያ የምንሄደው እንደማለት። ሁሉም የአርሰናል ደጋፊ ኦደጋርድ በሙሉ ጋዝ ሆኖ እንዲጫወትና በፓሪስ ሳንጀርማ ዣርማ መርሃ ግብር የተለመደ ጠንካራ ብቃቱን እንዲመልስ በጉጉት ይጠብቃል። ይህንን ግን ማርቲን ኦደጋርድ ማድረግ ይችል ይሆን? አብረን እናያለን። የተወደዳችሁ የሸጋ ስፖርት ተከታታዮች አብራችሁን ስለቆያችሁ እናመሰግናለን። ይህንን ገጻችንን ሰብስክራይብ በማድረግ ላይክና ሼር በማድረግ ቤተሰብ ሁኑ። ሰላም።